ያዕኒ ማ ያዕጀዙ ዓለይህ ል ኢንሳን አን የእቲ ቢሚስሊህ ሌላው ሰው አምሳያውን ሊያመጣ የሚሳነው ነገር ማለት ነው። ታዲያ አላህ ነቢያቶችን ተአምር ሰጥቶ ሲልካቸው ዘመኑን የዋጀ ተጨባጫቸውን ያገናዘበ ነው። ነቢዩላህ ሷሊህ ዓለይሂ ሰላም የግመል ተአምር የተሰጣቸው ተራራዋን ሰንጥቃ ግመል እንድትወለድ የተደረገው ከግመል ጋር ትስስር በነበረው ማህበረሰቡ ውስጥ በመላካቸው ነው። ነቢዩላይ ሙሳን ዓለይሂ ሰላም ብንወስድ፣ ያ ማህበረሰብ እሳቸው የተላኩበት በስሕር የሚታወቅ በድግምት ያበዱ ነበሩ። ስለዚህ እሳቸው ይዘውት የመጡት ተአምር ላይ ላዩን የማህበረሰቡን ተጨባጭ የማህበረሰቡን ግንዛቤ ያገናዘበ ነው። እነሱ ከሚሰሩት ከፍ ያለ ነገር፣ እነሱ የማይችሉትን የሚሳናቸው ነገር ይዘው መምጣት ነው። እጃቸውን ሲያወጡት ነጭ ይሆን ነበር። ዱላቸውን ሲጥሉት እነሱ የጣሉትን ድግምት ለቃቅ ማበልታ ወደ ዱላ ዙራ የምትለወጥ ወደ ባብ ወደ ዱላ የምትለወጥ ተአምር አላ ሰጥቷቸዋል። ወንዙንም ከፍለው ህዝባቸውን አሻግረዋል። ነቢዩላህ ዒሳ ዓለይሂ ሰላም ሲላኩ ያ ማህበረሰብ በህክምናው ሳይንስ ትልቅ ደረጃ የደረሰበት ነው። ኦፕሬሽን ያደርጋሉ። ይቆርጣሉ ይቀጥላሉ። በህክምናው ሳይንስ ከፍ ብለዋል። በዚህ እሳቸው ይዘውት የመጡት እነሱ የደረሱበትን የህክምና ሳይንስ ያሳነ ትልቅ ተአምር ይዘው ብቅ አሉ። ሁሉም ነቢያት ሲላክ ይህን ተአምር አላህ ይሰጠዋል። አይነ ስውርን በእጃቸው ሲዳብሱት ይድናል፣ የታመመን ሲያሹት ይሻለዋል፣ የሞተን በአላህ ፍቃድ ይቀሰቅሱ ነበር ነቢዩላህ ኢሳ ዓለይሂ ሰላም። ታዲያ እኛ ነቢይ ዓለይሂ ሰላቱ ወሰላም፣ እሳቸውም በርካታ ተአምራቶችን አላህ ሰጡ ልኳቸዋል። እርግጥ ነው የተአምራታቸው ሁሉ አስኳል ዋናው የተከበረው የአላህ ቃል ቁርአን ነው። ነቢዩ መሐመድ ዓለይሂ ሰላም የመጨረሻው ነብይ ናቸው። ናቸው ይሄ ራሱ አንዱ ለየት ያለ ኳሊቲ ከተሰጣቸው ነው። አምስት ነገር ሌላው ነብያት ያልተሰጠውን ተሰጥቻለሁ ይላሉ። አንዱ ይሄ ነው። እሳቸው ለሰው ልጆች ሁሉ ነው የተላኩት፣ የመጨረሻው ነብይ ናቸው። ስለዚህ የሰው ልጆች ሁሉ የሚያስፈልገውን ነገር አላህ ሰጥቷቸዋል። እስከ የውመል ቂያማ የሚቆይ ተአመራቶች በእጃቸው ተከስቷል። ሕያው የሆነው ቁርአን ደግሞ እስከ ትንሳኤ ቀን ድረስ

ተአምራቱ እየወጣ እያሸበረቀ መሄድን ቁርአን ይዘህልን መጣህል ይላል ሸውኪ ረሕመሁላህ ቁርአን የተአምራቶች ሁሉ አስኳል ነው ዛሬ ግን ስለ ሱ አናወራም ስለ ሱ ቁርአን የአላህ ተአምራዊ ቃል ተአምር መሆኑ ለማወቅ ከአንድ አስራ ሦስት ዓመት በፊት የሰራነውን ቁርአን ተአምረኛው የአላህ ቃል የሚለውን ሲዲያችንን ዩትዩብ ላይ መፈለግና ፕሮግራማችንን መከታተል ይቻላል ዛሬ ግን የማወራው ነቢዩ መሐመድ ዓለይሂ ሶላቱ ወሰላም በሕይወት እያሉ የፈጸሟቸው አስገራሚ ተአምራቶች ጨረቃን እስከ መሰንጠቅ፣ የታመመን እስከ ማዳን፣ አይን የጠፋን እስከ ማሻር፣ ምን ያልሰሩታሉ? ድንጋዩን እስከ ማናገር፣ ዛፉ ሲሰግድላት፣ በርካታ ተአምራቶች ሰምታችኋቸው ማታቋቸውን አብዛኞችን ከእናንተ ጋር በተከታታይ አምድ እንመለከታቸዋለን ስለ ነቢዩ ዐለይሂ ሰላቱ ወሰላም በተለያየ ጊዜ ሲተቹ ወይም የሚዘልፋቸው ተራ ሰው ወራዳ ሰው ሲመጣ በአንድ የብቻ ስሜታችን ገልጸን አንቶ ስለ እርሳቸው በማውራት ሲራቸውን በማስተጋባት ነው ለዛ መልስ የምንሰጠው። ለዓመታት የሚቀጠል ፕሮጀክት በመንደፍ ነው ለነዛ ሰዎች ምላሽ የምንሰጠው። ምናልባት የሚተቿቸው ስለ ማያውቋቸው ሊሆን ይችላልና ነቢዩ መሐመድ ዐለይሂ ሰላቱ ወሰላም በሕይወት እያሉ በርካታ ተአምራቶችን አሳይተዋል። ቁርአን ከምንለው ታላቁ ተአምር ጎን ለጎን በርካታ ተአምራት ሁሉም ነብያት ያሳዩትን ተአምራት እሳቸው ጋር ተፈጽሟል። ብዙዎቻችን አናቃቸው። እነ ኢማም አልበይሃቂ፣ ኢማም አልአስባሃኒ የሚባሉ ሰባት ጥራዝን እስከ ዘጠኝ ጥራዝ ጽፈዋል። ቮሊዩሞች፣ ሙጀለዳት የነቢዩን ተአምር ብቻ ሲጠቅሱ የፈጸሟቸውን፣ ያዳኑትን፣ ያዘነቡትን ዝናብ፣ እጃቸው ላይ የፈለቀውን ውሃ የሰነጠቁትን ተራራ ያዳኑትን በሽተኛ ሲጠቅሱ ከሰባት እስከ ዘጠኝ ቮሊዩም ጽፈዋል። ኢማም ብኑ ቴሚያ አንድ ሺ በላይ ተአምራቶችን አሳይተዋል ይላሉ። ኢማም ነዋዊ ፊ ሸርሕ ሙስሊም ሙስሊም ላይ መግቢያው ላይ ኢማም ነዋዊ ከአንድ ሺ ሁለት መቶ በላይ ተአምራትን ረሱሉ ዐለይሂ ሰላቱ ወሰላም አሳይተዋል። ተአምራታቸው ብዙ ነው። እስኪ በአንድ መግቢያ እናደርግ ቀታዳ አቡ ቀታዳ ረድያላሁ ተዓላ አን በአንድ ጦርነት ላይ ድንገት ቀስት ይወረወርና ዓይኑ ጋ ይገባል። ዓይኑ ፈሰሰ ተንጠለጠለ። በስብና በጅማቱ ብቻ ተንጠልጥሎ ጉንጩ ላይ ቁጭ አለ። ከዛ ጓደኞቹ መጡ ሲያዩት ዓይኑ ወጥቷል። አቡ ቀታዳ እንግዲህ አላህ ይተካለህ፣ አጅርን ከአላህ ዘንድ ታገኛለ፣ አብሽር አሉት ከዛም ጅማቱን ቁረጥልን፣ እንደዚህ ጋር ተንጠልጥሎ ነው ያላሉት። አይተውት ያላህ መልክተኛ የት ነው ያሉ፣ እዛው ጦርነት ልሳቸውም አሉ። ወደ እርሳቸው ውሰዱኛል። ነብዩ መሐመድ ጋ መጣ አዩት። ምን ፈልገ ነው ያላህ መልክተኛ አይኔኮ እንዲሆነ። መልክተኛው አንድ ነገር አሉት። እንሽእተ ከፈለክ عادتها ኢለይከ እንደ ነበረው ልመልስ ለቦታው ላይ ወእንሽእተ ከፈለክ ደሞ صبرت ولك الجنة። ታገስና ላንተ ጀነት አላህ አሉት። አቡ ቀታዳ ግን አንድ ምርጫ መረጥ የአላህ መልእክተኛ ለምክንያቱን አቀረበ አና ረጅሉን ሑብ በኢለይህ ኒሳ እኔ ሴቶችን በጣም መወድ ሰው ነኝ። ስፈጠር ሴቶችን ወዳለሁ። ሚስት ማግባት መጨመር፣ ሴቶች ጋር መዝናናትን መወድ ሰው ነኝ። ምናልባትም አይኔ እንዲፈሶ ሴት ስታይ ፍላጎቷ ሊቀንስ ይችላል። እንጠይቃትን ሴት ላላገኝ የአላህ መልእክተኛ አይኔን ወደ ቦታው መልሱልኝ። አልጀነቱ ኢንሻአላህ አላቸው። ጀነቱ ኢንሻአላህ ባላ ፍቃድ ጀነት እናገኘዋለን አላቸው። እዚህ ቦታ ላይ ይላል ራዊል ሐዲስ ፈጣክ ነቢ ሰለም መልእክተኛው ፈገግ አሉ፣ የአቡ ቀታዳ አቀራረብ ገርሟቸው። ከዛም አነሱና አይኑን አይኑ ውስጥ ከተው እጃቸውን አሳረፉበት። ነቢ መሐመድ ሰለም እጃቸውን ከአይኑ ላይ ሲያነሱት

ረዲየላሁ ተዓላ አንሁም ለእስልምና የከፈሉትን አስቸጋሪ ፈተና እንመለከታለን። ግማሹ ግሩ ተቆርጠዋል። ሌላው ህይወቱን አጥተዋል። ሌላው አይኑ ጠፍተዋል። በርካታ ነው ይሄ። ምናልባት በተአምር ስለተመለሰ ነው ታሪኩ ነው የተዘገበ እንጂ ብዙ ነገሮች ተከስተዋል። እና ለዲናቸው የከፈሉትን መስዋዕትነት እንመለከታለን። ሶስተኛ ሰሃቦችም ቢሆን የተለያየ ስሜትና ፍላጎት እንዳላቸው እንመለከታለን። አቡ ቀታዳ

ስትላቸው ከፈለግሽ ዱዓ አላርግልሽ ይሻልሻል፣ አሊያም ታገሽና ከበሽታሽ ከጀነት አሏት። እሷ ምናለች ያላ መልክተኛ፣ ጀነት ይሻለኛል። ግን ደግሞ እኔ ሴት ነኝ ስወድቅ እገላለጣለሁ። ሚጥል በሽታ አለባት። እንዳልገላለጥ አድርጓለች። ረሱሉ ሰላት ሰላም ዱዓ አደረጉ። ትወድቃለች እች ሴት ሰውነቷ ይገላለጥ። እዚህ ጋ የሰሐቦችን ምርጫ እንመለከታለን። እሷ ታግሳ ጀነትን